በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ለዚች ሂደት ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ክርስቲያኖች፣ ኢየሱስ በደሙ የገዛችሁ ካህናት፣ ዲያቆናት፣ ምዕመናን፣ ወንዶችም ሴቶችም ሕፃናት ጭምር እንደምን አላችሁ? ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ረድኤቱ፣ በጎነቱ፣ ቸርነቱ አይለየን። ይህችን አየር እንድንተነፍስ የፈቀደልን እሱ ክብር ምስጋና ይግባው። አሁንም በረድኤት ሳይለየን አብርሃምን ከነዘሩ ይስሐቅን ከነዘሩ ያዕቆብን ከነዘሩ ዮሴፍንም በባዕድ አገር ከነዘሩ የባረከ እግዚአብሔር እናንተንም ይባርካችሁ። የሳራን ልመና ያደመጠ እግዚአብሔር የእናንተንም ልመና ያድምጥላችሁ። የሁላችን እመቤት፣ የሁላችን ንግሥት፣ የሁላችን እናት፣ የአብ ወልደ መንፈስ ቅዱስ ማደሪያ ኢየሱስ ክርስቶስ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ከእሷ የተወለደ ቅድስተ ቅዱሳን ድንግል ማርያም እመቤታችን ምሊተ ክብር ምሊተ ውዳሴ መዝገበ ጸሎት አቁራሪ ተማዓት ሰአሊ ተምረት መዝገበ ጸሎት ምዕራገ ጸሎት እማምላክ ወላዲተ አምላክ በምልጃዋ አትለያችሁ። ዛሬ የምንሰማውን ቃል እሱ ይባርክልን ይቀድስልን። ብዙዎች ደግሞ ይህን ቃል ለሌላው የምታደርሱ ሼርና ላይክ እያረጋችሁ የእግዚአብሔር ቃል ለሌሎች እንዲሰማ ለምታደርጉ ሁሉ በላይ ሰብን ያማለደችን እመቤታችን አትርሳችሁ። የእናንተን ልመና ወደ ልጇ ወደ ወዳጇ ታድርስላችሁ። በየዕለቱ ይህንን ቃል የምትሰሙ ሰዎች ሁላችሁ ሰላሳ፣ ስድሳ፣ መቶ ያማረ ፍሬ አፍርታችሁ ጌታ በሚመጣበት ሰዓት በቀኙ አቁሞ እናንተ የአባቴ ቡሩካን ይበላችሁ። ልመናችሁን ሁሉ ይስማ። የተከበራችሁ ክርስቶሳውያን፣ እግዚአብሔራውያን ክርስቲያኖች ሌሎችም ይህ ድምፅ የሚሰማችሁ ይህን ትምህርት የምትከታተሉ ሁላችሁ የአብ ጸጋ፣ የወልድ ቸርነት፣ የመንፈስ ቅዱስ ሕብረት አንድነት በእኔና በእናንተ ላይ ይደርና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በገዳመ ቆሮንጦስ ለእኛ ሲል አርባ ቀንና አርባ ሌሊት ከጾመ በኋላ ተራበ። ፈታኝም ወደሱ ቀርቦ በሦስት አርእስተ ኃጣውእ ፈተነው። በሶስቱ የኃጢአት ራሶች ወይም ርዕሶች፣ አንደኛ ስስት፣ ሁለተኛ ትዕቢት፣ ሶስተኛ ፍቅረ ነዋይ። እነዚህም በተከታታይ አየናቸው። እነዚህን ደግሞ ድል ያደረገበትን ከዛሬን ጀምርና ነገና ተነጎዳ ደግሞ ሁለቱን እንመለከታለን። የነቢያት የሐዋርያት፣ የሊቃውንትን ጉባኤ የባረከ እግዚአብሔር የኔና የናንተንም ይባርክልን። በሐዋርያት መካከል የነበረች ቅድስተ ቅዱሳን ድንግል ማርያም በእኔና በእናንተ መካከል ትኑርልን። ለነቢያት ለሐዋርያት ሚስጥሩን የገለጸ እግዚአብሔር መንፈስ ቅዱስ አምላካችን በእኔና በእናንተ ላይ ይደር። ለስም አጠራሩ ክብር ምስጋና ይግባውና የእኔና የናንተ አምላክ አባት ፈጣሪ የአብ ልጅ የድንግል ልጅ ኢየሱስ ክርስቶስ በምድረ በዳ አርባ ቀንና አርባ ሌሊት ከጾመ በኋላ ሶስቱ አርስተ ኃጣውን ድል መታልን። ሶስቱን አርስተ ኃጣው እንግዲህ አውቃችኋል። የወደዳችሁ ልጽፏቸው ትችላላችሁ። በዚህም ላይ አንደኛ ስስት፣ ሁለተኛ ትዕቢት፣ ሶስተኛ ፍቅረ ነዋይ ወይም ገንዘብን መውደድ፣ ስለ ገንዘብ መጎምጀት። ዛሬ የምናየው የመጀመሪያው ፈተና ስስት በምንድን ነው ተወግቶ የሞተው? በትዕግስት ነው። በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና የኔና የእናንተ አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ በስስት የመጣበትን ዲያብሎስ በትዕግስት ድል መቶታል። እንደምታስታውሱት በመጀመሪያው ፈተና የእግዚአብሔር ልጅ ከሆንህ እነዚህ ድንጋዮች እንጀራ እንዲሆኑ በል አለው። ይህ በማቴዎስ ወንጌል ምዕራፍ አራት ከቁጥር ሶስት ጀምራችሁ የምትመለከቱት በቁጥር አራት ላይ የተጻፈ የመጀመሪያው ፈተና ነው። የእግዚአብሔር ልጅ ከሆንክ እነዚህ ድንጋዮች እንጀራ እንዲሆኑ በላለሁ። ስላመጣጡ ታስታውሳላችሁ። ትኩስ ዳቦ በቀረጢት ያሁን በቀዳዳ ይዞ ሁለት ድንጋዮች ደግሞ ይዞ እነዚህ ድንጋዮች እንጀራ እንዲሆኑና እንብላ በላለው ይላል። ይሄ ነው እንግዲህ የስስት ፈተና። እዚ ጋ ትርጉሙ እንድታውቁ ትፈልጋለሁ። ይህ የኃጢአት ርዕስ ስስት ተብሏል። ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኔና ለእናንተ የተፈተነልን ስስት ማለት በቃ ሰስቶ ጓግቶ መብላት መቸኮል ማለት ነው። ስለዚህ ስስትን በትዕግስት ነው ድል የመታልን ስንል የመጀመሪያው የኃጢአት ርዕስ ከሦስቱ አርእስተ ኃጣውዕ አንዱ የሆነው ስስትን ድል የመታልን ክብሪ ግባውና በትዕግስት ነው። ትዕግስተኛ መሆን መጠበቅ፣ የእግዚአብሔርን ነገር መጠበቅ፣ አለመቸኮል የሰይጣንን አሰራር አለመከተል። አንዳንድ ጊዜ ብዙ ሰዎች እኮ በዚህ ተጎድተዋል። በረከቱ ይደርብንና ታላቁ አባት አብርሃም ከሚስቱ ከሳራ መውለድ ሲችል እንደ ሥጋ ፍቃድ የተወለደ ይለዋል። በእሷም በሳራ ችኩልነት፣ በሱም ችኩልነት ያልታደለውን እስማኤልን ለመውለድ በቅተዋል ሳስተው በቃ ሊሳ አይኖር እንዲ ልንሆን ነው ብለው ሊሳ አይኖረኝ ብላ እሷ እሱም እንደዚሁ የማይሆን ነገር ውስጥ ገብተዋል። ትዕግስት ያስፈልጋል። ክርስቲያኖች አንዳንድ ጊዜ በምትወስኑት ውሳኔ ጥንቃቄ ያስፈልጋል፣ አለመቸኮል ያስፈልጋል፣ የእግዚአብሔርን ነገር መፈለግ እና መጠየቅ ያስፈልጋል። ትዕግስት እሱ ነው። ትዕግስት ዋና ነገር ነው። በመጽሐፍ ቅዱስ ላይ ፍቅርን የምታውቁት ራሱ በትዕግስት ነው እኮ ብርሃን ዓለም ቅዱስ ጳውሎስ በረከቱ በእናንተ ላይ እንደ ዝናብ ይውረድና በአንደኛ ቆሮንጦስ ምዕራፍ 13 ቁጥር 7 ላይ ስለ ፍቅር ሲነግረን ከቁጥር አራት ጀምራችሁ ብትመለከቱ ፍቅር ይታገሳል፣ ቸርነትን ያደርጋል፣ ፍቅር አይቀናም፣ ፍቅር አይመካም፣ አይታበይም፣ የማይገባውን አያደርግም፣ የራሱንም አይፈልግም፣ አይበሳጭም፣ በደልን አይቆጥርም ይላል። ቁጥር ሰባት ላይ ሁሉን ይታገሳል፣ ሁሉን ያምናል ሁሉን ተስፋ ያደርጋል በሁሉ ይጸናል ይላል። ፍቅር ይታገሳል። ፍቅር እግዚአብሔር ነው። እግዚአብሔር ትዕግስት ነው። በራሱ የእግዚአብሔር መሆናችን የሚታወቀው ራሱ በትዕግስታችን ነው። መጽናት ነው። ኢየሱስ ክርስቶስ የነገረን ይሄንን ነው። ያስተማረን ይሄንን ነው። ስስት የተባለውን ጦር ያዱሎ ዶመልን በትዕግስት ነው። በስስት ቢመጣበት በትዕግስት የምንለው ይሄንን ነው። ቆላሲስ ምዕራፍ 3 ቁጥር 12ና ቁጥር 13 ላይ የእግዚአብሔር ቃል እንዲህ ይላል፦ ወገኖቼ እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ የተወደዳችሁም ሆናችሁ ምሕረትን፣ ርኅራሄን፣ ቸርነትን፣ ትህትናን፣ የዋህነትን ትዕግስትን ልበሱ፣ ትዕግስትን ልበሱ ይቀጥልና፣ እርስ በርሳችሁ ትዕግስትን አድርጉ። አንድ ልበሱ፣ ሁለት አድርጉ። እመብርሃን በወርቅ ልብሷ ታልበሳችሁና የእግዚአብሔር ክንድ ከለላ ሆኖ ጠላ ሆኖ ልብሳችሁ ይሁንና ይሄን የተባላችሁት ትዕግስትን ልበሱ፣ እርስ በርሳችሁ ትዕግስትን አድርጉ። ትዕግስት እግዚአብሔር ነው ራሱ። ልበስዎ ለእግዚነ ኢየሱስ ክርስቶስ ኢየሱስ ክርስቶስን ልበሱት፣ ልበስዎ ለሐዲስ ብእሲ አዲሱን ሰው ልበሱት ይላል። የትዕግሥት አባት ኢየሱስ፣ ትዕግሥት ኢየሱስ፣ የፍቅር አባት ኢየሱስ፣ እሱ ራሱ ፍቅር። በገዳመ ቆሮንጦስ አርባ ቀንና አርባ ሌሊት ጾሙ። ለመብላት አልቸኮለም። ለዲያብሎስ ምትሃት ብዙ ሰዎች ይጋለጣሉና እንዳይጋለጡ አስተማረ። ትስትን በትዕግስት ትዕግስትን ልበሱ፣ ትዕግስትን አድርጉ። የእግዚአብሔር ቃል የሚነግረን ይሄንን ነው። ትዕግስት የሌለው ሰው ለዲያብሎስ ፈተና የተጋለጠ ነው። በዲያብሎስ ሰንሰለት ይታሰራል በወጥመዱም ይያዛል ፍጻሜውም ወደ ጥልቁ ይሆናል እንዲህ አይነቱ ጥበብ ከሰማይ የሚወርድ አይደለም ይላል ቅዱስ ያዕቆብ በምዕራፍ ሶስት ቁጥር አስራ አምስት ላይ ይህ ጥበብ ከላይ የሚወርድ አይደለም ነገር ግን ምንድነው የምድር ነው ነገር ግን የምድር ነው የስጋም ነው የምድር ነው የስጋም ነው የምድርና የስጋ ብቻ አይደለም የአጋንንት ነው ስስት የአጋንንት ነው። ከሰማይ ከእግዚአብሔር የሚገኝ ጥበብ አይደለም። ከሰማይ የሚወርድ አይደለም። የስጋ ነው፣ የአጋንንት ነው። ቅንዓት፣ አድመኛነት ባሉበት ስፍራ በዚያ ሁከትና ክፉ ስራ ሁሉ አሉና፣ ስለዚህ የእግዚአብሔር ቃል የሚነግረን በትዕግስት ህይወታችንን እንድንመራ ነው ስስትን አጥብቀን እንድንጠላው ነው። አንዳንዶች በዲያብሎስ ሕያዋን ሆነው ታስረዋል ይላል። ፈታኙ ከባድ ነው። በስስት ብዙዎችን ጥሏቸዋል። ስንቶች ከዚች ቤተ ክርስቲያን ወጡ። ስንቶች የሐሰትን መንገድ መረጡ። ስንቶች በሰፊው ጎዳና ተጓዙ። ጠባቢቷን ኦርቶዶክስን ተዋት። ስንቶች የበግ ለምድ በለበሱ ተታለሉ። ስንቶች አውሬዎችስ መጡ። ስንቶች የምድር አራዊት ተነሱ። እነዚህ በዲያብሎስ ሕያዋን ሆነው በወጥመድ ተይዘዋል ይላል። ሁለተኛ ጢሞቴዎስ ምዕራፍ ሁለት ከቁጥር 25 እስከ 26 የእግዚአብሔር ቃል ብትመለከቱ ብርሃን ዓለም ቅዱስ ጳውሎስ በረከቱ በእናንተ ላይ ይደርና ምናልባት እግዚአብሔር እውነትን ያውቁ ዘንድ ንስሐን ይሰጣቸዋልና ፍቃዱን ለማድረግ በዲያብሎስ ሕያዋን ሆነው ከተያዙበት ወጥመድ ወጥተው ወደ አእምሮ ይመለሳሉ ብሎ፣ የሚቃወሙትን በየዋህነት ይቅጣ ብሎ እግዚአብሔር ይህንን ትእዛዝ ይሰጣል። ስለዚህ በዲያብሎስ ሕያዋን ሆነው ከተያዙበት ወጥመድ ሊወጡ የሚችሉትንም እናወጣለን፣ ሊድኑ የሚችሉትንም እናድናለን። የሚያድን እግዚአብሔር ነው፣ የሚያወጣም እግዚአብሔር ነው። በጥፋት ዓለም ያሉትን፣ በወጥመድ የተያዙትን፣ በዲያብሎስ ሕያዋን ሆነው አለ በእስራት ለዘላለም ለሞት የተያዙትን ከክፉ እንዲያወጣቸው የእሱ ፍቃድ ይሁን እንጂ በስስት ስንቶች ከእግዚአብሔር ራቁ፣ ስንቶች ከእውነተኛ ከእውነተኛይቱ መንገድ ሸሹ፣ ስንቶችስ ለሆዳቸው አደሩ። በስስት ምክንያት አይደለም እንደ ኤሳው እግዚአብሔር ስም በሱ እንዳይጠራ የሆነው በስስትና በሆድ ምክንያት አልነበረም? እንዴ ዴማስ ብርሃን ዓለም ቅዱስ ጳውሎስን ትቶ ወደ ሌላ ዓለም የኮበለለው። የእግዚአብሔር ቃል አሁንም ይናገራል። ስለዚህ የመንፈስ ፍሬዎች ከተባሉት ውስጥ አንዱ ትዕግስት እንደሆነ ይህንን ታውቁ ዘንድ እወዳለሁ። ጳውሎስ ሐዋርያ ቅዱሱ ሰባኪ በገላትያ ምዕራፍ አምስት ቁጥር 22 እና ቁጥር 23 ላይ እንዲህ ይለናል፣ የመንፈስ ፍሬ ግን ይላል የመንፈስ ፍሬ አሁ የመንፈስ ፍሬ ፍቅር፣ ደስታ፣ ሰላም፣ ትዕግስት ቸርነት በጎነት፣ እምነት የውሃት ራስን መግዛት ነው። እንደዚህ ያሉትን እግዚአብሔር ይወዳቸዋል። እንደዚህ ያሉትን የሚከለክል ሕግ የለም ይላል። ትዕግስት ትልቁ ነገር ነው። ትዕግስተኛ የሆኑ ምድርን ይወርሳሉ። በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግስተ ሰማያት የእነርሱ ናትና የተባለው ትዕግስተኞች ስለሆኑ ነው። የሚያዝኑ ብፁዋን ናቸው መጽናናትን ያገኛሉ የተባለው የጊዜውን የመንፈስ ድህነት መርጠው በጊዜው ማዘንን የመረጡ ኋላ ግን የሚደሰቱ መጽናናት የሚያገኙ የዋሆች ብፁዋን ናቸው ምድርን ይወርሳሉና የተባለው ይሄ ነው። የኢየሱስ ክርስቶስ ስብከት በተራራው ላይ በማቴዎስ አምስት ከቁጥር ሶስት እስከ አምስት ስታዩ ይሄን ነው። በመንፈስ ድሆች የሆኑ ብፁዓን ናቸው። የመንፈስ ድህነትን መርጠዋል። ዓለማዊ ሀብትን ዓለማዊ ስግብግብነትን ጠፊ የሆነውን ከንቱ የሆነውን የዲያብሎስን ገንዘብ አልናፈቁትም። የሚያዝኑ ብፁዓን ናቸው። ለጊዜው በጾም ብናዝን በመከራ ብናዝን በድካም ብናዝን፣ ነገ ግን ብርታት፣ ነገ ግን ጽናት፣ ነገ ግን ኃይል፣ ነገ ግን ጉልበት ከእግዚአብሔር ዘንድ ይሰጣል። ስለዚህ እግዚአብሔር ቃል የሚነግረን ይህን ነው። በእምነታቸው የጸኑ ሰዎች ሁሉ የሚወርሱት ታላቅ መንግስት፣ እግዚአብሔር ለልጆቹ አሰናድቷል። ክርስቲያኖች ኦርቶዶክሳውያን፣ ትዕግስት ልብሳችሁ ይሁን። ከሶስቱ አርዕስተ ኃጣውዕ አንዱ ስስት ነው። ስስትን በትዕግስት ድል መቶታል። እንግዲህ የማቴዎስ ወንጌል ምዕራፍ አራት የኢየሱስ ክርስቶስ የገዳመ ቆሮንጦስ ጾምና ጸሎቱ ለእኔና ለእናንተ የሆነው እንዴት አድርጎ እነሆ የሴጣንን ፈተና ድል እንደመታ ይህ ቃል የወንጌል ያስተምረናል። ወገኖቼ ሦስቱ አርዕስተ ኃጣውዕ አንደኛው ስስት ነው፣ ሁለተኛው ትዕቢት ነው፣ ሦስተኛው ፍቅረ ነዋይ ነው። ስስትን የመታበት ኃይል ትዕግስት ነው። ትዕግስተኛ ሁኑ። ባሎች ሆይ ትዕግስተኛ ሁኑ። ሚስቶች ሆይ ትዕግስተኛ ሁኑ። በዲያብሎስ ወጥመድ አትያዙ። ብዙዎች ያጡት ትዕግሥትን ነው። ልጆች ትዕግስተኛ ሁኑ፣ ለወላጆቻችሁም በትዕግስት ተገዙ። ወላጆች ትዕግስተኛ ሁኑ፣ ልጆቻችሁን በትዕግስት ምሯቸው። ለሁሉም ሰው ትዕግስት አስፈላጊ ነው። አለመሰሰት፣ አለመቸኮል በተለይ የዲያብሎስን ቃል ሰምቶ በሆድ ምክንያት ስቶ በገንዘብ ምክንያት ስቶ በስልጣን ምክንያት ስቶ ሰው ፍጻሜው ላይ እንዴት ሊሆን ነው? ንብረቱ ያልፋል፣ ስልጣኑ ይሻራል፣ ሁሉ ይቀራል። ተከትሎ የሚሄድ ግን ስራ ነውና ዳግም ኢየሱስ ለፍርድ በሚመጣበት ሰዓት በዛ ሰዓት ምን ልንሆን ነው? ስለዚህ ትዕግስተኛ ሁኑ፣ ትዕግስትን ልበሱ ትዕግስትን አድርጉ፣ ትዕግስትን ያዙ እያለ የኢየሱስ ክርስቶስ ወንጌል ይሰብከናል። የተከበራችሁ ክርስቲያኖች እግዚአብሔር ትዕግስት ያድላችሁ። አንዳንድ ችኩል የሆናችሁ ሰዎች ለማመስገንም የምትቸኩሉ፣ ለመተቸትም የምትቸኩሉ፣ ለማማትም የምትቸኩሉ የሚሆነውን ሳታውቁ ራሳችሁን በዲያብሎስ ጦር እንዳትወጉ ትዕግሥትን ልበሱ። አርምሞን መሆን ያዟት። የእግዚአብሔር ጸጋ በእናንተ ላይ ይሁን፣ ከክፉ ሁሉ ይጠብቃችሁ። መብርሃን በጥርኞሃ በላይ ሰብን ያዳነች እናንተንም ከልጇ ከወዳጇ ታስታርቃችሁ፣ የንሳ ሕይወትን ያድላችሁ። የሰማችሁትን ቃል ሁሉ በልባችሁ ይጻፍ፣ ባይምሯችሁ ይቅረጽ። ከመስማት ባሻገር ሌሎች እንዲሰሙት ላይክና ሼር ያደረጋችሁ እግዚአብሔር የእናንተን ጸሎት ይቀበልላችሁ፣ በድንግል ማርያም ምልጃ ይጎብኛችሁ። ዛሬ የመጣችሁ በዚህ የወንጌል ትምህርት ቤተሰብ ለመሆን ከእግዚአብሔር ጋር ለመኖር የመረጣችሁ ሰብስክራይብ አድርጋችሁ የተቀላቀላችሁ ከመላእክት ጋር ከቅዱሳን ጋር ሕይወታቸውን ያድርገው። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለኃያሉ አምላክ ለልዑል እግዚአብሔር ክብር ምስጋና ይግባው። ልዑል እግዚአብሔር ይባርካችሁ ፊቱንም ያብራላችሁ፣ አሜን።